የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች የማኅበራዊ ሚዲያ ዘመቻ ሊጀምሩ መሆኑን ገለጹ። የጥቁር አንበሳ ሆስፒታል ሐኪሞች ሰልፍ አካሄዱ። ህወሓት የፌዴራል መንግሥትን አስጠነቀቀ። ጦርነት ሊጀመር እንደሚችልም ጠቁሟል። 155 የሚሆኑ የተቋሙ ሠራተኞች ላይ እርምጃ መወሰዱ ተገለጸ። ባለ ሀብቶች ማሽኖቻቸውን ከኢንዱስትሪ ዞኑ ለማስወጣት ጠየቁም።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 በኢትዮጵያ ውስጥ ካሉት የመንግስት የሕክምና ማዕከላት መካከል አንዱ በሆነው በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ የጤና ባለሙያዎች በመላ አገሪቱ ያሉ የጤና ባለሙያተኞች የተሻለ ደሞዝ፣ ጥቅማ ጥቅሞችና የስራ ሁኔታዎችን በመጠየቅ ዛሬ ማክሰኞ ግንቦት 5 ቀን 2017 ዓ ም ለጀመሩት ሀገር አቀፍ የስራ ማቆም አድማ ትናንት ሰኞ ማለዳ ላይ ቅድመ የስራ ማቆም አድማ ሰልፍ አካሄዱም። በሆስፒታሉ ቁጥር ግቢ ውስጥ በተካሄደው በዚህ ሰልፍ ላይ የታደሙት የጤና ባለሙያዎች ጤናማ ዜጎች ጠንካራ ኢኮኖሚ ይገነባሉ ባሉ ህይወትን እናድናለን የቤክሪያችንን ግን መክፈል አልቻልንም እና የጤና ሰራተኞች ትንኮሳ ያቁሙ፣ ጥበቃ ይገባናል የሚሉና ሌሎች መልእክቶችን ይዘው ታይተዋል። በሳምንቱ መጨረሻ ላይ ደግሞ በአማራ ክልል በደብረ ታቦር፣ ደብረ ማርቆስ፣ ባህር ዳር ጥበበጊዮን ሆስፒታልና ፈለገበት ሪፈራል ሆስፒታልን ጨምሮ በተለያዩ ተቋማት የሚሰሩ የጤና ባለሙያዎች ከሀገር አቀፍ ንቅናቄው ጎን በመሆኑ ሰላማዊ ሰልፍ አካሂደዋል። በሀገሪቱ የተለያዩ ክፍሎች የሚገኙ የጤና ባለሙያዎች በቀጠሯቸው መሰረት የስራ ማቆም አድማ የጀመሩ ሲሆን የመንግስት ኃላፊዎች ተገቢውን ምላሽ ከመስጠት ይልቅ በኃይልና በማስፈራራት ጥያቄውን ለማቆም እየሰሩ መሆናቸው ተገልጿል። ከንቅናቄው ጋር በተያያዘ የጤና ባለሙያዎች ፕሬዚዳንት ዶክተር ዮናታን ዳኛቸው በፀጥታ ኃይሎች መታሰሩም ተዘግቧል። በአርባ ምንጭ ከተማ ዶክተር በርናባስ ሳሙኤል፣ ዶክተር መላኩ አልማውና ዶክተር አብታሙ ጌታቸው የተባሉ ተወዳጅ ሐኪሞች በመንግስት ኃይሎች መታሰራቸው ተሰምቷል። የጤና ባለሙያዎች የደሞዝ ጭማሪ ጥያቄ መምህራንና በሌሎች የስራ ዘርፎች የተሰማሩ ባለሙያዎችም እንዳይቀላቀሉ ተሰግቷል። ህወሓት የፌዴራል መንግስትን አስጠነቀቀ። ጦርነት ሊጀምር እንደሚችልም ጠቁሟል። ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛቸው የፕሪቶሪያውን ስምምነት አናውቀውም መባል ከተጀመረ ነው ሲል ህወሓት ገልጿል። ምርጫ ቦርድ ለህወሓት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ዛሬ ያበቃል። የፕሪቶሪያ የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርተፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። አደገኛ የሚሆነው በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያውን ስምምነትን አናውቀው መባል ሲጀምር ነው ብለዋል። የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርተፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርተፊኬት ያቋቋምነው ጊዜያዊ አስተዳደር የለም። በምርጫ ቦርድ ሰርተፊኬትም ይሁን ወረቀት የተሰራ ስራ የለም ሲሉም ተደምጠዋል። በእኛ በኩል በግንቦት አምስት ምክንያት ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም እስከዛሬው ይቀጥላል የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ሲሉ አስታውቀዋል። ዶክተር ደብረ ጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተም በሰጡት ማብራሪያ ለአምስተኛ ክረምት በመጠለያ አንቆይም፣ ከእናንተ ብዙም ስለማንጠብቅ ራሳችን እንገነባለን የሚል የተፈናቃዮች ውሳኔ እየገፋ መጥቷል ሲል ገልጸው፣ እኛም ይህንን የተፈናቃዩን ውሳኔ እንፈጽማለን፣ ከእነሱ ጎን እንቆማለን ሲሉ ጦርነት ሊጀምሩ እንደሚችሉ ጠቁመዋል። 155 የሚሆኑ የተቋሙ ሰራተኞች ላይ እርምጃ መወሰዱ ተገለጸም። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በ2017 በጀት ዓመት ውስጥ 188 የሚሆኑ አካላት ከህገ ወጥ ሥራ ጋር በተያያዘ በቁጥጥር ስር መዋላቸውን ገልጿል። ከእነዚህ ውስጥ 33 የሚሆኑት ተገልጋዮች ሲሆኑ ሐሰተኛ መታወቂያ ከውጭ አሰርተው ወደ ተቋሙ አገልግሎት ለማግኘት ሲሄዱ መያዛቸው ነው የተገለጸው። 155 የሚሆኑት ሰራተኞች ደግሞ የተቋሙ ባለሙያዎችና ቡድን መሪዎች መሆናቸው የተገለጸ ሲሆን በቁጥጥር ስር ከዋሉባቸው ምክንያቶች ውስጥ ገንዘብ ተቀብሎ አገልግሎት መስጠት፣ ያልተገባ አገልግሎት መስጠትና ሌሎች ተጠቃሽ መሆናቸው ተመላክቷል። የኤጀንሲው ምክትል ዋና ዳይሬክተርና የነዋሪነትና ኩነት ዘርፍ ኃላፊ አቶ ዮሴፍ ገብሬ ከህገወጥ ስራ ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ጉዳያቸው በህግ የተያያዘ መሆኑንም ገልጸዋል። አክለውም አሁን ላይ ፋይዳ መታወቂያ አገልግሎት ጋር ተቋሙ አብሮ እየሰራ መሆኑን ገልጸው ይህም ችግሮችን ያቃልላል ተብሎ እንደሚጠበቅ ተናግረዋል። ከአገልግሎት መስሪያ ቤቱ ጋር አብሮ መስራቱ ያስገኘውን ውጤት ለመገምገም ግን ጊዜ የሚፈልግና ሁሉም ሰው ተመዝግቦ መጠናቀቅ እንዳለበት አንስተዋል። ፋይዳ አገልግሎት ከተጀመረ በኋላ በመሸኛ የሚሰጡ መታወቂያዎችን መስጠት እንደተቻለም ጨምረው ገልጸዋል። አሁንም ማህበረሰቡ ከውጭ የሚሰሩ ሐሰተኛ መታወቂያዎችን ከማሰራት መቆጠብ አለበት ብለው፣ በዚህ ሳምንት ሐሰተኛ መታወቂያ ያሰሩ የውጭ ዜጎች ወደ ኤጀንሲው አገልግሎት ለማግኘት ሲመጡ በቁጥጥር ስር መዋላቸውን አንስተዋል። በተለይም ከውጭ ሀገራት ወደ ሀገር ውስጥ የሚገቡ ዜጎች ራሳቸውን ከአስተኛ ደላሎች በመጠበቅ ከወንጀል ተጠያቂነት መዳን አለባቸው ሲሉ ምክትል ዋና ዳይሬክተሩ አሳስበዋል። ባለ ሀብቶች ማሽኖቻቸውን ከኢንዱስትሪ ዞን ለማስወጣት ጠየቁም። በመቀሌ ልዩ ኢንዱስትሪ ዞን የነበሩ ባለ ሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለም። በ9 ወራት ከ37 ሺህ በላይ ሠራተኞች መልቀቃቸውም ተነግሯል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገልጿል። ኮርፖሬሽኑ ይህንን የገለጸው የዘጠኝ ወራት እቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለ ሀብቶችን ለረዥም ጊዜያት በኢንተርኔትና በአካል በመገኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። የኮንዶሚኒየም ተመዝጋቢዎች የማህበራዊ ሚዲያ ዘመቻ ሊጀምሩ መሆኑን ገለጹ። ኪራይ ቤት ሰልችቶናል፣ ሁለተኛ ዜጋ መሆን ሰልችቶናል፣ የቤት ዕቃ ይዘን ከአንድ ቦታ ወደ ሌላ ቦታ እየተንከራተትን የከተማ ርብቶ አደርነት ሰልችቶናል ያሉ የኮንዶሚኒየም ተመዝጋቢዎች የማህበራዊ ሚዲያ ንቅናቄ ሊጀምሩ መሆኑን ገለጹ። ለአመታት ገንዘብ እየቆጠቡ ኮንዶሚኒየም በተስፋ የጠበቁት ተመዝጋቢዎቹ ተመሳሳይ ምላሽና የማይጨበት ተስፋ እንደሰለቻቸው ገልጸው ከፍተኛ የመንግስት አካላት ተጨባጭ መግለጫ እስከሚሰጡ ድረስ የማህበራዊ ሚዲያ ንቅናቄ እንደሚያደርጉ ገልጸዋል። በ2005 ዓ.ም በ20/80ና 40/60 የቤት ልማት ፕሮግራሞች ተጠቃሚ ለመሆን የተመዘገቡት ተመዝጋቢዎቹ አካላዊ ሰልፍ ወደ ፖለቲካ ሊጠመዘዝ ስለሚችል በማኅበራዊ ሚዲያ ድምፃችን ማሰማትና ጥያቄያችንን ማቅረብ እንቀጥላለን ብለዋል። ክብርት ከንቲባ አዳነች አቤቤና የሚመለከታቸው የከተማ አስተዳደሩ አመራሮች ችግራቸውን ሊረዱ እንደሚችሉ የጠቆሙት ተመዝጋቢዎቹ አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ኪራይ ቤት ሰልችቶናል፣ ሁለተኛ ዜጋ መሆን ሰልችቶናል፣ የቤት እቃ ይዘን ከአንድ ቦታ ወደ ሌላ ቦታ የተንከራተት የከተማ አርብቶ አደርነት ሰልችቶናል። ቤት በቀየርን ቁጥር የልጆቻችንን እንባ ማየት ከዛኛ ማልቀስ ሰልችቶናል። ይበቃል። ጆሮ ሊሰጡን ይገባል። መንግስት ኃላፊነቱን ሲረከብ ያለፈው መንግስት ያስጀምረውን የልማት እንቅስቃሴ ማስቀጠል አለበት። መንግስት ትኩረት ስለነፈገው ነው እንጂ ከዚያ ወዲህ አዳዲስ እቅዶቹን እየተገበረ እያየነው ነው ነው መንግስት ውጤታማ የፕሮጀክት አፈጻጸሞቹን መሠረታዊ በሆነው የኮንዶሚኒየም ተመዝጋቢዎች ላይ መተግበር አለበት ብለዋል። ከግንቦት ሰባት ጀምሮ ለተከታታይ ሶስት ቀናት ባለሥልጣናትና የመንግስት ሚዲያዎች የማኅበራዊ ሚዲያዎች ላይ ጥያቄያቸውን እንደሚያቀርቡም ጠቁመዋል። ተጽዕኖ ፈጣሪ ግለሰቦችና ሚዲያዎቹም ድምፅ እንዲሆኗቸው ጠይቀዋል። አስር ልጃገረዶችን ያስረገዘው ወጣት እያነጋገረ ነው። በናይጄሪያ አናምብራ ግዛት የ18 ዓመት ወጣት በአምስት ወር ውስጥ ብቻም የአለቃውን ሴት ልጅን ጨምሮ አስር ልጃገረዶችን ማስረገዙ እያነጋገረ ይገኛል። እንደ ዘገባው ከሆነ በናይጄሪያ አናምብራ በተባለችው ግዛት ውስጥ ተወላጅ የሆነው ታዳጊ የተላከው በአሰሪው ስር ሆኖ ሙያ እንዲማር ነበር ሆኖም በአምስት ወር ጊዜ ውስጥ የመምህሩን ሴት ልጅና በሱቅ ውስጥ የምትሰራውን ሻጭ ልጅና ሌሎች ስምንት ሴቶችን አስረግዟል ተብሏል። እንዴት ብዙ ልጃገረዶችን ማስረገዝ እንደቻለ ሲጠየቅ ሁሉንም ሴቶች በቀላሉ በማግባባት በፍቅርና በፍቅር እንደሚያግባባቸው ቃል በመግባት በፈቃደኝነት እንዳረገዙለት ገልጿል። አሰሪውና መምህሩ ወዲያውኑ ከሙያ ስልጠናው እንዲሰናበት ቢያደርጉትም ይህን አስደንጋጭ ተግባር በማህበራዊ ሚዲያ ላይ የተመለከቱት የአናምብራ ግዛት ሴቶችና ማህበራዊ ደህንነት ኮሚሽነር ኢፊ ኦቢናቦ ቦ የክልሉ መንግሥት ጣልቃ እንዲገባ ጥሪ ያቀረቡ ሲሆን መንግሥት በወጣቱ ላይ ክስ እንዲመሰርትና ሁኔታው ከአቅም በላይ ስለሆነ ህዝቡ ምክር እንዲሰጥ ጠይቀዋል።